የእስራኤሉ ተጽዕኖ ፈጣሪ ጋዜጣ መአሪብ ቅዳሜ ዕለት ባወጣው እትሙ ኢትዮጵያ ወደ ቀይ ባህር መመለሷ እርግጥ ሆኗል ሲል አስነብቧል። የኢትዮጵያ ባህር ኃይል ወደ ቀይ ባህር ተመልሶ መምጣቱ ሽብርተኝነትን ለማስቆም ያስችላልን? ብሏል። ጋዜጣው በብራይስጥ ቋንቋ ባሰራጨው እትሙ ኢትዮጵያ ወደ ቀይ ባህር እንድትመለስ ሶስት ሀገራት ማለትም እስራኤል፣ አሜሪካና የተባበሩት አረብ ኤምሬቶች ድጋፍ እየሰጡ መሆኑን ተመላክቷል። የኢትዮጵያና የነዚህ ሀገራት ቅንጅት ግብፅን ተሸናፊ ማድረጉንም ማዕሪብ አስነብቧል። ይህን ተከትሎም ጉዳዩ በበርካታ የአረቡ ዓለም ሰዎች መነጋገሪያ ሆኗል። አላክባር የተሰኘው የሊባኖሱ ጋዜጣም የኢትዮጵያን ወደ ቀይ ባህር መመለስ አረጋግጧል። አልጀዚራ በአረብኛ ቋንቋ ባሰራጨው ጽሁፍ ደግሞ ኢትዮጵያ ቀይ ባህርን ከሁቲ ተጽዕኖ ልታላቅቅ ትችላለች ይሆን ወይ ሲል ጥያቄ አቅርቧል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት የመጀመሪያ የውጭ ሀገር ይፋዊ ጉብኝታቸውን በሶስት የመካከለኛው ምስራቅ ሀገራት ማድረግ ጀምረዋል። ግንቦት አራት ቀን 2017 ዓ ም እንደምናላችሁ። ክቡራን ቤተሰቦች ይሄ ጄምየን ኢትዮጵያ ነው። እንኳን ደህና መጣችሁ። በወቅታዊ ጉዳዮች ላይ መረጃዎችን ልናደርሳችሁ መተናል። እስከ ፍጻሜው አብራችሁን ቆዩ። ከሦስት አስርተ ዓመታት በላይ ሊፈወስ ባልቻለ ቁስል ስንታመም መተናል። የራሳችን የሆነን የባህር ዳርቻ የማጣት ቁስል፣ የአሰብ መለየት፣ የቀይ ባህር መዳረሻን የማጣት ህመም፣ በጦርነት ተዋግተን ተሸንፈን አሊያም ከነ አካቴው ስንፈጠር የባህር በር አልባ ስለሆን ሳይሆን በተሳሳተ የጂኦፖለቲካል ስሌት፣ ቸልተኝነትና ክህደት የቁም እስራት ፍርደኞች የሆንበት ቁስል። እውነቱን ለመናገር ኢትዮጵያችን ዛሬ ወደ ባልባ የሆነችው በዕጣ ፈንታ ሳይሆን በጉልበት ነው። እናም ያ መለወጥ አለበት። ክቡራትና ክቡራን ከዓለም ውሃማ አካላት ርቀን የባይተዋር ኑሮ እንድንኖር በጠላቶቻችን የታወጀብን ብሔራዊ የሞት ፍርድ ሊሻር በዋዜማው ላይ እንገኛለን። ኢትዮጵያውያን ከዚህ የሚበልጣን ገብጋቢ ጉዳይ የለንም። ሁልጊዜ እንደምናደርገው በኢትዮጵያ የቀይ ባህር ጉዞ ላይ ያተኮረ ፕሮግራም ይዘን መጥተናል። ከእናንተ የሚጠበቀው መረጃው ብዙዎች ጋር እንዲዳረስ ሼር ማድረግ ይሆናል። አብራችሁን ቆዩ። ከተማችን ተወዳጅና ነፋሻማ በሆነው መገኛችን 65 ሺህ ካሬ ሊያርፉ እንዲሁም አዲስ ሳይንስና ቴክኖሎጂ የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ። ከስቱዲዮ እስከ ባለ አራት መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ ከ215 ሺህ ብር ቅድመ ክፍያ ጀምሮ ከፈለጉም 64 ባንክ ብድር አመቻሽተን እነሆ ብለናል ለዲያስፖራዎች በዲጂታል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገን ልዎታል። አፓርትመንቶቻችን ይቀርሽ የማይባላቸው ማለትም አምስት ሊፍቶች፣ አምስት የመዋኛ ገንዳ፣ በቂ የመኪና ማቆሚያ፣ ቴራስ። በበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ። ዲኤምሲ ሪል ስቴት። በአንድ ሀገር ታሪክ ውስጥ ህዝብ አሁን ያለውን ብቻ ሳይሆን የወደፊቱንም ትውልድ ጭምር እጣፈንታ ፈንታ ህልውናን ለዋላዊነትን ብሎም ክብርን የሚቀርጽበት ብርቅዬ ጊዜያት አሉ። ኢትዮጵያና ህዝቧ ያ ጊዜ ማለት አሁን ነው። የዚህ አገራዊ ተልእኮ ማጠንጠኛ ኢትዮጵያ የቀይ ባህርን መዳረሻ መልሳ ማግኘት አለባት የሚል ነው። በግልጽ ቋንቋ የአሰብ ወደብን ማስመለስ መቻል። ከመነሻውም ወደብ አልባ ሀገር መሆን አንድ ነገር ነው። የባህር በርን መቀማት ግን ፈጽሞ የተለየ ጉዳይ ነው። ስለሆነም ይህ ተስፋፊነት ሊሆን አይችልም። ጦርነትን መፈለግም አይደለም። ስለ ፍትህ፣ ሕልውናና የኢትዮጵያን ትክክለኛ ቦታ ወደነበረበት መመለስ ነው። ባለፉት አስርተ ዓመታት የአፍሪካ ቀንድ የዓለም ሀያላን ኃይሎች የቼዝ ቦርድ ሆኗል። የተባበሩት አረብ ኤምሬቶች፣ ቻይና፣ ሩሲያ፣ አሜሪካ፣ እስራኤልና ቱርክ እያንዳንዳቸው በጅቡቲ፣ በሶማሊያና በሱዳን ወደብ ተጽዕኖና ይዞታ አላቸው። ነገር ግን የአፍሪካ ዕድሜ ጠገቧ ሀገር ኢትዮጵያ ሳጥን ውስጥ ገብታለች። በቀጠናዊ የባህር ጉዳዮች ላይ ድምጿን እንዳታሰማ ተከልክላለች። ለምን? ምክንያቱም እኛ እርስ በርስ ስንባላ ግብፅና ሻቢያ ኢትዮጵያ ላይ የባህር በሩን ከርች መውባታል። በምድር ላይ ካሉት እጅግ በጣም አፋኝ መንግሥታት አንዱ የሆነው ሻቢያ ኢትዮጵያ የባህር በር ከሚኖራት ሞት ይንመርጣለው እያለን ይገኛል። ኤርትራ ታሪካዊ እናት ሀገሯን ኢትዮጵያን መተንፈሻ ከለከለቻት ቢባል ማን ያምናል? ኤርትራ በአንድ ወቅት የኢትዮጵያ ግዛት ነበረች። ህዝቦቿ ዘመዶቻችን ናቸው። የእሷ ታሪክ ከእኛ ጋር የማይነጣጠል ነው። ዛሬ ግን ኢትዮጵያውያን በአሰብ ከሚጠቀሙ ወደቡ የግመል ውሃ መጠጫ ሆኖ ቢቀጥል እመርጣለሁ እያለን ያለው ዘመዶቻችን የሆኑትን ኤርትራውያንን አፍኖ የሚገኘው አገዛዝ ነው። ዛሬ ላይ ታሪክ እንደገና እየተቀየረ ይገኛል። በአንድ ወቅት በአባይ ወንዝና ቀይ ባህር ላይ አዛዥ የነበረችው ግብፅ ይህን አለቅነቷን ከጊዜ ወደ ጊዜ እያጣች ትገኛለች። ከዚህ ቀደም አባይን፣ አሁን ደግሞ ቀይ ባህርን ኢትዮጵያ ከሶማሊላንድ ጋር የባህር በር ስምምነት ከተፈራረመችበት ጊዜ አንስቶ እኔ ያለው ኢትዮጵያ ቀይ ባህር ላይ ድርሻት ትልም ስትል የከረመችው ካይሮ እጇ መጠምዘዝ ጀምሯል። ላሊ ታዲያው አለቃ ቅርበት ያላቸው የፖለቲካ ተንታኞችና ልሳኖቻቸው አባይን በቀይ ባህር መለዋወጥ የሚል አዲስ ቋንቋ መናገር ጀምረዋል። ባለፉት ጥቂት ሳምንታት የታዘብናቸው አንዳንድ የግብጽ የመረጃ ምንጮች ላብነት አረብኒውስ 22 የተባለ ድረገጽ ኢትዮጵያ ወደ ቀይ ባህር እንድትመጣ ግብጽ እንደምትስማማ ኢትዮጵያ ደግሞ በአባይ ወንዝ ጉዳይ የካይሮን ፍላጎት እንድታሟላ እንደምትፈልግ አስነብቧል። ይሄ ያልተለመደ አቋም ልክ እንደ አባይ ሁሉ በቀይ ባህር ዲፕሎማሲም ፈርዖኖቹ ሽንፈት መቅመስ እንደጀመሩ ያመላክታል። ይሄ ድረገጽ አክሎም የግብጽ ቅድመ ሁኔታ ተቀባይነት እንዲያገኝ የአብዱል ፈታህ ሲሲ መንግስት ኢትዮጵያ ላይ ጫና ማሳደር መቀጠሉን ያትታል። ሰሞነኛው የሲሲ የጅቡቲ ቆይታም የዚሁ ጫና የመፍጠር ዘመቻ አንድ አካል እንደሆነ መገንዘብ ይቻላል። ነገር ግን ማን በትክክል ጫና ውስጥ እየገባ እንደሚገኝ ማሳያ እናቅርብ።

በነገራችን ላይ ለጅቡቲ የሚሆን ቀለል ያለ ምላሽ በዚህ ሶስትና አራት ቀን ውስጥ እንደተሰጠ ተመልክተናል። አሰብ እስኪመጣ በርበራ በርካታ የኢትዮጵያን የውጭ ንግድ እንዲያከናውን አዲስ አበባና ሀርጌሳ ተስማምተዋል። እነ ላሙ ሞቃዲሾና ሌሎችም የየራሳቸው ድርሻ ይኖራቸዋል። አሰብ ቢመጣም ኢትዮጵያ ትልቅ ሀገር እንደመሆኗ በሁሉም አቅጣጫ የሚገኙ ወደቦችን መጠቀም ትቀጥላለች። ለመሆኑ ካይሮ በኢትዮጵያ የቀይ ባህር ዲፕሎማሲ ለምን ተናወጠች? የእስራኤል የውጭ ጉዳይ ሚኒስትር አዲስ አበባን ሲጎበኙ ለምን የለቅሶ ድምፅ ጎልቶ ተሰማ? የኢትዮጵያ እያንዳንዱ እርምጃ በግብፅ መገናኛ ብዙኃን ለምን ድንጋጤን ፈጠረ? ምክንያቱም ምን እየመጣ እንዳለ ግብፅ አይታለች። ኢትዮጵያ አሰብን ማስመለሷ አይቀሬ ጉዳይ ነው። ሕዳሴው ሊመረቅ በጣት የሚቆጠሩ ወራቶች ብቻ ቀርተዋል። በአባይ ወንዝ ላይ አዳዲስ ግድቦች ሊገነቡ ስለመሆኑ መረጃው ደርሷታል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ ከመምጣታቸው ውስን ሳምንታት ቀደም ብሎ አቡዳቢ ተጉዘው የተባበሩት አረብ መሬት መሪዎችን አነጋግረዋል። አይሁዳዊው ዲፕሎማት ኢትዮጵያ ሲመጡ የኢራን አብዮታዊ ጥበቃ ጓድ ከፍተኛ ጄኔራል በተመሳሳይ አዲስ አበባ ነበሩ። ይሄ ለግብፅ ብቻ ሳይሆን ለሳውዲም ጭምር መልእክት ነው። ስለሆነም ግብጽ ኢትዮጵያን የመነጠል ዘመቻዋ ከሽፏል። ልትገነባ የሞከረችው የክፋት ዘንግ አሁን በራሱ አብሬት ተሰባብሯል። እኛ ኢትዮጵያውያን ስለ ቀይ ባህርና አሰብ ወደባችን ስናነሳ እንቅልፍ ላይ ናቸው፣ እያለሙ ነው እያሉ ሊሳለቁ ይሞክራሉ። እኛ ግን እነሱ እንደሚሉት እየቃዥን አይደለም፣ ነገር ግን እየነቃን ነው። የግብፅ ወደብን በግድብ ወይም ዐሰብን በህዳሴ ንቀያየር ሐሳብ ድርድር አይደለም፣ ኑዛዜ ነው። ግብጽ በስተመጨረሻ የኢትዮጵያን መነሳት ማስቆም እንደማትችል ላምናለች። የመጫወቻ ካርዱ በእጇ እንዳለ በማስመሰል ለ13 ዓመታት በዛቻ ፉከራና ጫና መውሰድ ያቃታትን በዚህ አጋጣሚ ለማግኘት እየጣረች ትገኛለች። ይህም አንድ አስፈላጊ የሆነ ጉዳይን ያሳየናል። ኢትዮጵያ ደካማ እንዳልሆነች፣ በዲፕሎማሲ በስትራቴጂና በሞራል የጥንካሬ ቦታ ላይ እንደምንገኝ ያመላክታል። የእስራኤል የውጭ ጉዳይ ሚኒስትር አቡዳቢ ተጉዘው ከዛ ደግሞ አዲስ አበባ ቀኑ መባሉ የሚነግረን ነገር አለ። በአዲስ አበባ አቡዳቢና ቴልአቪቭ መካከል የሆነ አይነት ጥምረት አለ ተብሎ ሲናፈሱ የነበሩ ወሬዎችን ዳግም እንድናነሳ ያደርገናል። ኢትዮጵያ ወደ ቀይ ባህር እንድትመለስ ድጋፍ ሊያደርጉልን ከሚችሉ አቅም ያላቸው ሀገራት መካከል ይመደባሉ። እንደ ኢራን ካሉ ሀገራት ጋርም ወዳጅነትን ማጠናከር ያስፈልጋል። ከሻቢያ ጎን መቆም ወይም ኢትዮጵያን ለማስቆም ማሰብ ዋጋ ሊያስከፍል እንደሚችል መልእክት ማስተላለፍ ይገባል። የኃይል ሚዛንን ባላንስ ማድረግ እንደምንችል ማስተማር፣ ይህ ዲፕሎማሲ ነው፣ ስልት ነው። እናም ከዚያ ስልት ጀርባ የማይናወጥ ግብ አለን፣ የቀይ ባህር መዳረሻን መልሶ ማግኘት። አንዳንዶች ስለ አሰብ ሲነሳ ግራ ሲጋቡ ይታያል። አሰብን ማስመለስ ፈረንጆቹ ሪቫንቺዝም የሚሉት ፖለቲካል አይዲዮሎጂ አይደለም፣ ወይም ደግሞ የጠፋን ግዛት የማስመለስ ዘመቻ አይደለም፤ የታሪክ፣ የጂኦግራፊ፣ የፍትሐዊነት ርማት ጥሪ እንጂ። የ86ቱ የኤርትራ ሕዝበ ውሳኔ ወደቦች ላይ የተደረገ ሪፍረንደም ሳይሆን የማንነትና የነፃነት ድምፅ ነበር። ኢትዮጵያውያን ምርጫ ታከብራለች ስልታዊ ዋጋ ያስከፈላት ውሳኔ ቢሆንም ነገር ግን 130 ሚሊዮን የኢትዮጵያ ዜጎች ወደብ አልባ ሆነው ለዘላለም እንዲቀጥሉ ያደረገ አንድም ዓለም አቀፍ ስምምነት የለም። የባህር መዳረሻን የሚከለክል ዓለም አቀፍ የሕግ ማዕቀፍም የለም። በተቃራኒው የተባበሩት መንግስታት የባህር ሕግ ኮንቬንሽን ወይም ዩኤንሲኤልኦኤስ ወደብ የሌላቸው ሀገራት የመሸጋገሪያ ነፃነትና ትርጉም ያለው የባህር መዳረሻ መብቶችን ይሰጣቸዋል። ኢትዮጵያ የምትፈልገው ጦርነትን አይደለም፣ መዳረሻን ነው፣ በዓለም አቀፍ ህግና በታሪካዊ መብት ላይ የተመሰረተ መዳረሻ። ቀይ ባህር የአንድ ጎሳ፣ የአንድ ነገድ ወይም የአንድ ገዢ አካል ንብረት አይደለም። በጋራ የምንጠቀመው የአፍሪካ ቀንድ ህዝቦች የጋራ ሀብት ነው። ኢትዮጵያ ቀጠናው ላይ እንዳለች ትልቅ ሀገር ወደዚህ የባህር ክፍል ብትመጣ ስጋት ሊሆን አይችልም፣ ይበልጥ ሊያረጋጋ ከመቻል ውጪ ያደገች የባህር በር ያላት ኢትዮጵያ ማለት የተሳለጠ ንግድ የበለጠ ውህደትና ለቀንዱ የበለጠ ተስፋ ማለት ነው። መንገዶች፣ የባቡር ሐዲዶች፣ የፋይበር ኦፕቲክስ እና የኢነርጂ መረቦች ትልልቅ በሆኑ ዋና ዋና ከተሞች መካከል ብቻ ሳይሆን አስታዋሽ ያጡ እንደ አሰብ ያሉ የባህር ዳርቻ ከተሞችንም የሚያገናኙበት ብሩህ የወደፊት ተስፋ ማለት ነው። የውጭ እርዳታን ጥገኝነትን መቀነስና ለአፍሪካ ችግሮች አፍሪካዊ መፍትሄዎችን መገንባት ማለት ነው። ሆኖም ይህንን በጣም የምትፈራው ግብጽ ናት። ምክንያቱም ካይሮ በኢትዮጵያ ድክመት ላይ የተመሰረተ ጂኦፖለቲካዊ ጥንካሬን ስለገነባች ነው። የባህር መዳረሻ ያላት ጠንካራ ኢትዮጵያ ግን ሁሉንም ነገር ትለውጣለች። ህዳሴው በአራት ወራት ጊዜ ውስጥ ሊመረቅ ነው። ኢትዮጵያ ግድቡን ማጠናቀቅ ብቻ ሳይሆን ለአስር ዓመታት የዘለቀውን ስሟን የማጥፋት እኩይ ዘመቻዎችን አሸንፋለች። ይህ የትውልድ ድል ነው። ህዳሴው የኃይል ማመንጫ ብቻ አይደለም፣ ምልክት ነው፣ መግለጫ፣ የአባቶቻችን ልጆች መሆናችንን ማስመስከሪያ። ግብጽ በዓለም አቀፍ ጫና፣ በዲፕሎማሲ፣ በአሜሪካ፣ በአውሮፓ ኅብረት ላይ ተማምና ነበር። ጎበስ ግብጽን ብቻ አይደለም ያሸነፍ ነው፣ እነዚህን ሁሉ ነው። ዛሬ ግብጽ ከአሜሪካ ጋር ያላት ግንኙነት እየፈራረሰ ይገኛል። ዓመታዊ ወታደራዊ የጡረታ ደሞዝ ላይ መለስ ሄዷል። ኢትዮጵያ ግን ከእስራኤል ከተባበሩት አረብ መሬቶች ከኢራን ጋር ሳይቀር አዳዲስ ድልድዮችን እየገነባች ትገኛለች። የጂኦፖለቲካል ቼዝ ቦርድን በተዋጣለት ሁኔታ እየተጫወትን እንገኛለን እና በዚህ ጨዋታ መሃል ከሌሎቹ የበለጠ አስፈላጊ የሆነው አንድ ካሬ ነው። እሱም አሰብ ነው። ታዲያ ኢትዮጵያ ምን ማድረግ አለባት? በመጀመሪያ አንድ መሆን አለብን። ያለ አንድነት የሚሳካ ዓላማ ሊኖር አይችልም። የእኛ የብሔር ክፍፍል፣ የፖለቲካ ፉክክር፣ የጦርነት ቁስላችን፣ እነዚህ ሁሉ ለአንድ ዓላማ ሲባል መቅረት አለባቸው። ለሀገር ሕልውና ቅድሚያ መስጠት አለብን።